ቁርአን እየቀራ መተኛት ይቻላል ወይ? ማለትም የቁርአን ኦዲዮ ከፍተን እኛ መተኛት ይቻላል ወይ? ውጡእ ከሚያበላሹ ነገሮች አንዱ አልኻርጁ ልፋሒሹ አነጂሱ ሚን አልጀሰድ ከሰውነት አካል የሚወጣ አጸያፊና ቆሻሻ ነገር ነው አሉኝ። ከሰውነት አካል የሚወጣ ቆሻሻ ምንድነው ብዬ ሳስብ አልገባኝም። ደመም አያፈርስም አሉኝ ደምስ፣ ካልሆነ ምንድን ነው ቢያብራሩልኝ። ጀዛኩሙላህ ኸይር የሚል ጥያቄ። ጥያቄ የሰፈሬ ልጅ ሙስሊም አይደለችም። ያለችው ኢትዮጵያ ነው። ተቸግሬ ነው ብር አግዥኝ ብላ አለቀሰችብኝ። እኔም ችግር የለውም ወላሂ አገዝሻለሁ አልኳት። እንደዚህ እንዳልኳት ከመዳሜ ጋር ተጣላሁ። ሀገር ልገባ ነው ስላት ተቆጣች። እንዳረዳት ለእኔ ብር ያስፈልገኛል፣ በቂ ብር የለኝም ወላሂ ብዬ በማልኩት እና ልረዳሽ አልችልም ባልኩት ከፋራው ምንድነው ነው የሚል ጥያቄ ነው። ሌላኛው ጥያቄ ጸጉሬ በጣም የሳሳ ነው። ከመሳሳቱ የተነሳ ጸጉሬን ስቆረጥ ፊት ለፊት በሁለት ቁጥር ነው፣ ሌላው በአንድ ቁጥር። ከመረጃ አንጻር ይህን አቆራረጤን ብታብራሩልኝ። እኩል ሳደርገው በጣም ስስት ብሎ የደስታ ስሜት አይሰማኝም የሚል ጥያቄ ነው። ሰው ያበደርኩት ስምንት ሺህ ሪያል አለ ሶስት አመት ሊሆነው ነው። ሰዎቹ በጊዜው የማይሰጡ ከሆነ ዘካ የለበትም ተብዬ ነበር። ነገር ግን እነሱም ጋር ቢሆን በየአመቱ ማውጣት አለብኝ? ካለብኝስ ምን ያህል ነው የሚሆነው? ጀዛኩሙላህ ኸይር የሚል ጥያቄ

ዛሬ ከምናያቸው ጥያቄዎች የመጀመሪያው ውዱ ከሚያበላሹ ነገሮች አንዱ አልخارጁ الفاحሹ <سؤال> አንጂሱ من الجسد <سؤال> ሰውነት አካል የሚወጣ አጸያፊና ቆሻሻ ነገር ነው አሉኝ። ከሰውነት አካል የሚወጣ ቆሻሻ ምንድነው ብዬ ሳስብ አልገባኝም። ደመም አያፈርስም አሉኝ። ደምስ ካልሆነ ሆነ ምንድነው ቢያብራሩልኝ جزاكم الله የሚል ጥያቄ ውዱ የሚያፈርሱ ነገሮች መተመለከተ በቁርአን በሐዲስ የተነገሩ ሁሉም የፊቅህ ሊቃውንት ው እንደሚያፈርሱ የሚስማሙባቸው ነገሮች አሉ። በሌላ በኩል ደግሞ በተወሰኑ መልኩ አወዛጋቢና ው ያፈርሳሉ አያፈርሱም የሚል ኪላፍ ያለባቸው የተወሰኑ ነጥቦች አሉ። ከዚህም አንዱ ከሰገራና ከዋሽንት መውጃ መንገዶች ውጪ ካለ የሰውነት ክፍል የሚወጣ ጸያፍ ቆሻሻ ነገር ነጃሳ ነገር ውዱን ያፈርሳ ላይ ያፈርስም ኺላፍ አለበት። የተወሰኑ የፊቅህ ሊቃውንት ሰዎች ሲያዩት የሚጸየፉት እናም በመሰረቱ ነጃሳ የሚባል ነገር ከሰውነት አካል ከወጣ ውዱ ይፈርሳል ብለዋል። ሰው ከአፍንጫው ደም ቢወጣው ቢነስረው ከሰውነቱ አካል ሰውነት አካሉ ላይ ቁስል ኖሮ እ መግል መሰል ነገር ቢወጣ ውዱ ያፈርሳል የሚል አቋም ያላቸው ሊቃውንት አሉ። ደምንም እዚህ ውስጥ ነው የሚያካትቱት። ደም ነጃሳ ነው አይደለም ሂላፍ ቢኖርበትም አብዛኞቹ የፍቅህ ሊቃውንት ደም ነጃሳ ነው ነው የሚሉት። ስለዚህ ከሰውነት አካል ደም ከወጣ በነስርም ይሁን በሌላ መልኩ የትኛውም የሰውነት አካል ፋህሽ፣ ቆሻሻ፣ ነጃሳ ነገር ከወጣ ውሉ ይፈርሳል በሚሉ ሊቃውንት አስተያየት መሰረት ከተሄደ ውሉ ማድረጉ መድገሙ ግዴታ ነው። ነገር ግን ትክክለኛው ውሉን የሚያፈርሰው ከዋሽንትና ከሰገራ የሚወጡ ማናቸውም ነገሮችና ከታች አየር ማስወጣት የግመል ስጋ መብላት መሰል የሆኑ በቁርአን በሐዲስ እንደሚያፈርሱ ውዱ እንደሚፈቱ የተነገረላቸው ነገሮች ካወጡ፣ ካፍ ካፍንጫ፣ ከሌላ የሰውነት አካል ወሻሻ ነገር ቢወጣ ከንጽህና አንጻር ቦታውን ማጠብ እንዲሁ እንደ ሱና ውዱ መጀደድ ከተቻለ መልካም ነው እንጂ በዚህ ውዱ አይፈርስም። ሌላኛው ጥያቄ ውዱ ላይ መመና እስቲንሻክ ግዴታ ናቸው ወይስ ምንድነው ሁክሙ ያብራሩልኝ? የሚል ጥያቄ በውዱ ጊዜ ግዜ በግዴታነት መታጠብ ካለባቸው የሰውነት አካሎች አንዱ ፊት ነው። አፍና አፍንጫ ፊት ውስጥ ነውና የሚካተቱት ከፊት ጋር አፍና አፍንጫን የላይኛውን ክፍል ውጫዊ አካሉን ካጠቡ በቂ ነው። ውስጡን መጉመጥመጡ ሱና ነው። ቁርአኑ ላይ ፈግሲሉ ውጁሀኩም ፊታችሁን እጠቡን የተባለው መጉመጥመጥና አፍንጫ ውስጥ አስገብቶ ማስወጣቱ የፊትን ውስጣዊ አካል ማጠብ ነውና ፊታችሁን እጠቡ የሚለው ግዴታ አያካተውም በማለት መቁመትመጥመጥና አፍንጫ ውስጥ አስገብቶ ማስወጣት እሱና እንጂ ግዴታ አይደለም ተብሏል። ነገር ግን በውዱ ጊዜ ፊት ማጠብ ምን ማለት እንደሆነ የአንቀጹን መመሪያና ትዕዛዝ በተግባር ያብራሩት ነቢዩ አለይሂ ሰላቱ ወሰላም ምን ጊዜ ሙዱ ሲያደርጉ ሙዱ በሚያደርጉበት ጊዜ አፍና አፍንጫቸውን ፊትን ከማጠባቸው በፊት ቀድመው ያጸዱ ስለነበረ መጥመጣና ኢስቲንሻቅ ወይም አፍና አፍንጫ ውስጥ በውዱ ጊዜ ውሃ አስገብቶ መልሶ ማስወጣት መተው የሌለበት የውዱ አካል ነው። ሌላኛው ጥያቄ የታመመ ሰው ሶላትን ጀምዕ ማድረግ ማድረግ እንጂ መቀሰር አይባልም የሚባለው ትክክል ነው። እንዲሁም ህመሙስ የቱን ያክል ሲሆን ነው ጀምዕ የሚያደርገው ያብራሩልኝ? የሚል ጥያቄ ነው። ሶላትን ማሳጠር የሚቻለው ጉዞ ላይ ሲኮን ብቻ ነው። መስፈርቱን ያሟላ ከጾም ጋር ከሶላት ጋር ተያይዞ ለመንገደኛ የሚደረጉ ነገሮችን ለማድረግ ያስችላል የሚባል ራቅ ያለ መንገድ አብዛኞቹ የፊቅህ ሊቃውንት እንደሚሉት 80 ኪሎ ሜትርና ከዛ በላይ ከሄዱ ነው ሶላት ማሳጠር የሚቻለው ጀምዕ ማድረግ መጣምሮ መስገድም እንደዚሁ ነገር ግን ጀምዕ እንደ ቀሱር አይደለም ቀሱር ከመንገድ ጋር ከጉዞ ጋር ብቻ የተያያዘ ነው ባለአራት ረከዓዎችን ወደ ሁለት ተሳጥሮ መስገድ የሚቻለው ለመንገደኛ ብቻ ነው ጀምዕ ግን ለመንገደኛም መንገደኛ ላልሆነም ሰው የሚቻሉበት ሁኔታ አለ። ጀምዕ ማለት ዙህርን ከአሱር፣ መግሪብን ከኢሻ የአንዱ ወቅት ላይ ዘግይቶ የማስቀድሞ መስገድ ማለት ነው። ይህ ለመሳፈር ይቻላል፣ አስፈላጊ ሆኖ ሲገኝ። እንደዚሁ ደግሞ በኃይለኛ ዝናብና በጭቃ በጎርፍ ምክንያትም ይቻላል። እንደዚሁ ደግሞ በሽተኛ ሆኖ እያንዳንዱን ሶላት በወቅቱ ተነስቶ ተዘጋጅቶ መስገድ የማይችል ሰውም ጀምዕ ማድረግ ይችላል። ሀገር ውስጥ ያለ ሰው በሽተኛ ሆን በዝናብና በሌላ ምክንያት ጀምዕ ማድረግ የቻለ ሰው የተፈቀደለት ሰው ማሳጠር አይችልም። ማሳጠር ለመንገደኛ ብቻ ነው። ህመሙስ የቱን ያክል ሲሆን ነው ጀምዕ የሚደረገው? እያንዳንዱ ሶላት በወቅቱ ተነስቶ መስገድ ካልቻለ፣ ለእያንዳንዱ ሶላት መነሳቱ ህመሙን የሚያባብስበት ከሆነ፣ በጣም የሚከብደው መሸካ ችግር ውስጥ የሚከተው ከሆነ በሽተኛ ቡህርና አስርን መቅርብና እሻን ከፈለገ አስቀድሞ ወይም አዘግይቶ መስገድ ይችላል። እያንዳንዱን ሶላት በየወቅቱ መስገዱ ያን ያክል ማይከብደው ከሆነ ግን ይህ ማድርግ አይፈቀደለትም። ሌላኛው ጥያቄ ወንድ ልጅ ላይ ከሚታዩ የብሉክ ምልክቶች አንዱ ለአካለ መጠን የመድረስ ምልክቶች አንዱ የዘር ፈሳሽ መፍሰስ ነው። ይህ ፈሳሽ የሚለይበት ምልክት አለው? ጀዛኩሙላህ ኸይር የሚል ጥያቄ። ለአካለ መጠን የመድረስ ምልክት ነው የሚባለው ፈሳሽ አንደኛው በስሜት በንዝረት ሲወጣ ሲወጣ የሚታወቅ የሚነዝር ከሆነ የደስታ ስሜት ካለው ከወጣ በኋላ የረፍት አይነት ስሜት የሚሰማ ከሆነ የዘር ፈሳሽ ይባላል። ምንም አይነት የንዝረት ስሜት ከሌለው፣ የደስታ ስሜት ከሌለው ከሌላ የውስጥ ችግር ጋር የተያዘ ሊሆን የሚችል የዘር ፈሳሽ ነው። ለአካለ መጠን የመድረስ ምልክት ነው የሚባለው ቢያንስ ደፍቅና ለዛ ሲኖረው ነው። በደስታ ስሜት እና በንዝረት የሚወጣ ከሆነ እነዚህ ደግሞ ከወጣ በኋላ ፈሳሹም ራሱን የቻለ ሽታ እንዳለው የእንቁላል ወይም የሊጥ ሽታ እንዳለው ሰውነት ድክም የማለት ወይም የማረፍ እረፍት የማስፈለግ የማስፈልግ ስሜት የሚያስከትል ከሆነ ዘር ፈሳሽ መሆኑ ይታወቃል። ሌላኛው ጥያቄ እግርን ወደ ኪብላ ዘርግቶ መተኛት እንዴት ይታያል? በቀኝ ጎን ፊትን ወደ ኪብላ አዙሮ መተኛት ይወደዳል። በላጩ አስተኛኘት ይሄ ነው። ይሄን ማድረግ ያልቻለ ሰው ወደ ተመቸው አቅጣጫ ዘሮ መተኛት ይችላል። ወደ ቂብላ መዞር የተከለከለው መጸዳጃ ላይ ሲቀመጡ ፊትንም ይሁን ጀርባን ወደ ካዕባ ወደ ቂብላ ማዞር ነቢ ይከለክለዋል። ወሐሽንትም ይሁን ሰገራ ላይ የተወሰኑ የፍቅህ ሊቃውንት ግብረ ስጋ ግንኙነትንም ከዚሁ ጋር አያይዘው ቅያስ አድርገው በመጸዳዳት ሰዓት ወደ ቂብላ መዞር እንደሚከለከለ ሁሉ እንደሚከለከለው ሁሉ በግብረ ስጋ ግንኙነት ጊዜም ወደ ቂብላ መዞር ይከለከላል ያሉበት ሁኔታ አለ። ነገር ግን ይሄ በግልጽ ሐዲስ የተከለከለ የተነገረ ነገር የለም። ስለዚህ በምኝታ ሰአት ወደ የተኛው ማቅጣጫ ዞሮ መተኛቱ ችግር የለውም በላጩ በቀኝ ጎን ፊትን ወደ ክብል አድርጎ መተኛት ሌላኛው ጥያቄ ቁርአን እየቀራ መተኛት ይቻላል ወይ ማለትም የቁርአን ኦውዲዮ ከፍተን እኛ መተኛት ይቻላል ወይ እንቅልፍ እስኪ ወስደኝ ድረስ አደምጣለሁ በሚል ንያ ከሆነ የተከፈተው ምንም ችግር የለም በየመሃሉ ስነሳ ስገለባበት በሽንት ስነሳ እንቅልፍም እስኪ ወስድ አደምጣለሁኝ ለሂፍዝ ይረዳኛል ለሙራጃ ይረዳኛል፣ ቤትም ላይ ቁርአን መከፈቱ መልካም ነው በሚል ንያ ከሆነ እንዲሁ ለጨዋታ ሳይሆን ቁርአኑን ከፍቶ ለማውራት ተቁርአን የራስን ድምጽ ጮክ ለማድረግ፣ የሰውን ድምጽ ጮክ ለማድረግ ሳይሆን ባገኘሁት አጋጣሚ ቁርአን አደምጣለሁ፣ ለቤቱም መልካም ነው በሚል ንያ ከሆነ ይቻላል፣ ምንም ችግር የለም። ምንም እንኳ ቁርአን በኦዲዮ የተቀዳ ቁርአን መክፈቱ ራስ መቅራት ያክል ባይሆንም። ሌላኛው ጥያቄ ጸጉሬ በጣም የሳሳ ነው ከመሳሳቱ የተነሳ ጸጉሬን ስቆረጥ ፊት ለፊት በሁለት ቁጥር ነው ሌላው በአንድ ቁጥር ከመረጃ አንጻር ይህን አቁራረጤን ብታብራሩልኝ እኩል ሳደርገው በጣም ስስት ብሎ የደስታ ስሜት አይሰማኝም የሚል ጥያቄ በላጩ ሁሉንም እኩል አድርጎ መቁረጥ ነው አበላልጦ መቁረጡ የተጠላ የተወገዘ ነው ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن القزع የሚል ሐዲስ አለ ነብዩ ዐለይሂ ሰላቱ ሰላም ቀዝዕን አውግዘዋል ከልክለዋል ማለት ነው ከዚያ ምንድ ነው ጸጉርን አበላልጦ መላጨት ነው። አበላልጦ መቁረጡም እዚህ ውስጥ ይገባል ተብለዋል ና በምላጭ ብቻ ሳይሆን በመቀስ ቢሆን አበላልጦ መቁረጡ አግባብ አይደለ። በጣም ስለ ሳሳ የፊተኛው በሁለት ቁጥር የኋለኛው በአንድ ቁጥር ተደርጎ ቢቆረጥ ሲታይ ማይበላለጥ ከሆነ ችግር የለው። ምንም እንኳ በምላጭ ዳርና ዳሩን ላጭቶ መሀሉን የመተው ያክል ባይሆንም በማሽን በመቀስ አበላልጦ መቁረጡምስ ይገባል የሚለው ተከዶ መተው በላጭ ነው። በተለይ ይሄ ከዲን የራቁ ሰዎች ምልክት ተደርጎ የሚወሰድ ከሆነ ካፍሮች፣ መጥፎ አርአያ የሆኑ ፊልም ላይ ኳስ ላይ ወጣቱ እያያቸው አርአያም ያደርጋቸው ሰዎች የጸጉር አቆራረጥ ሆኖ አበላልጦ የሚቆርጥ ሰው ከነሱ መመሳሰልን የሚያስከትል ከሆነ እንደው ከዛ ሀዲቱ የከለከለው ከፊሉን በመላጭ ከፊሉን ላጭቶ ከፊሉን መተው ነው እንኳን ቢባል በመቀስም ቢሆን ከፊሉን ላጭቶ ከፊሉን ዝቅ ከፊሉን ከፍ አድርጎ ሲቆርጡ ከሌሎች ሰዎች ለመመሳሰል ታሰቦበት ከሆነ የተወገዘና የተከለከለ ይሆናል። ግማሹን አንድ ቁጥር ሌላኛውን ሁለት ቁጥር አድርጎ መቁረጡ ሲታይ ማይበላለት ከሆነ ምንም ችግር የለውም። የሚበላለት ከሆነ ግን ከዚህ መራቁ ተገቢ ተገቢም። ሌላኛው ጥያቄ ለሰው ያበደርኩት 8000 ሪያል አለ። ሶስት አመት ሊሆነው ነው ሰዎቹ በጊዜው የማይሰጡ ከሆነ ዘካ የለበትም ተብዬ ነበር ነገር ግን እነሱም ጋር ቢሆን በየአመቱ ማውጣት አለብኝ ካለብኝስ ምን ያህል ነው የሚሆነው ጀዛኩሙላህ ኸይር የሚል ጥያቄ ነው። የተበደሩ ሰዎች በተጠየቁ ጊዜ የሚሰጡ ከሆነ በየአመቱ ማውጣት ግዴታ ነው እጅ ላይ ካለ ገንዘብ ጋር አብሮ ተደምሮ ዘካ ይወጣለታል የተበደሩ ሰዎች በተጠየቁ ጊዜ ማይሰጡ ከሆነ ሶስት አመት የቆየው ዛሬ ነገ እያሉ ከሆነ ገንዘቡ እጅ ላይ ሲገባ ሲሰጡ የአንድ አመት ብቻ ዘካ ይወጣበታል። የ8000 ሪያል የአንድ አመት ዘካው 200 ሪያል ነው። ሶስት አመት ከሆነ ደግሞ ይሄን በ3 ማባዛት ነው። ሌላኛው ጥያቄ እኔ ብር የያዝኩት በድርሃም ነውና፣ ግን ቤት ገዝቼ ለመግባት ነው። ወደ ቤተሰብ ስልክ ያጠፉብኝና ብሩ አልበቃኝ ስላለኝ ነው ለቤት መግዣ ዘካ አላወጣሁለትም። ግን ሁሉም እያስጨነቀኝ ነው ዘካ ስላላወጣሁ ቤተሰብም እረዳለሁ፣ እህቴንም አሳክማለሁ። አሁን ማውጣት አለብኝ ወይስ የለብኝም? ካለብኝ ስለእህቴ ልስታት እሷ በሽተኛ ናት። ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ገንዘብ ራሱ ላይ ሐቅ አለበት፣ የምስኪኖች ሐቅ፣ የደሀ ሐቅ። ባለ ገንዘቡ ገንዘቡን ያስቀምጠው እንዲሁ ስለተረፈውም ይሁን ቤት ሊገዛበት መኪና ሊገዛበት ዳር ሊይዝበትም ይሁን አንድ ሰው የራሱ ገንዘብ ካለው ገንዘቡ ዘካ ማውጣት ዋጅብ የሆንበት ደረጃ ከደረሰ አመት ከሞላው ዘካ ማውጣቱ ግዴታ ነው። ቤተሰብ ስለሚያሳክሙ ቤት ለመግዛት ብለው ስላጠራቀሙ ዘካ አይቀርም። ወፊ አምዋልህም ሐቁን ሊሳኢሊ ወልመሕሩም ብለዋል። አላ ተባረክ ል የሙእሚኖች ገንዘብ ላይ ሐቅ አለ። ለለማኝ፣ ለድሀ፣ ለተቸገረ ሰው ችግሩን አውጥቶ ለሚናገር ስጡኝ ለሚልም ችግር ያለበት መጠየቅ አፍሮ ዝም ለሚልም ዘካ ሰደቃ ለሚገባው አካል የሙእሚኖች ገንዘብ ላይ መብት አለው፣ ገንዘቡ ላይ ሐቅ አለበት ብሏል። ስለዚህ ገንዘቡ የሕፃን ሚሆን የአዋቂ ሚሆን የአእምሮ በሽተኛ እንኳን ለምን አይሆንም ባለቤት እስካለው ድረስ አመት ከሞላው ዘካ ማውጣት የሚወጅበት መጠን ከደረሰ ዘካ ማውጣቱ ግዴታ ነው። ቤተሰብ መርዳቱ የታመመን ዘመድ ወንድም እህት ማሳከሙ ኸይር ነው። ነገር ግን ይሄ ዘካ እንዲቀር አያደርገውም። ዘካ መስጠቱ ግዴታ ከሆነ ለእህት መስጠት ይቻላል ወይ? አዎ ለእህት ለወንድም፣ ሌላ የሚረዳቸው ሰው ከሌለ ጥሩ አቅም ኖሮ በሰደቃ መልክ በስጦታ መልክ የሚሰጧቸው ካልበቃቸው በመሄን ማድረግ ካልቻሉ ለዘመድ ለቤተሰብ ዘካ መስጠት ይቻላል። ይቻላል ብቻ ሳይሆን ይሻላልም ጭምር ለባዳ የሚሰጠ ሰደቃ ዘካ ሰደቃ ብቻ ነው። ለዘመድ የሚሰጥ ግን ዝምድና መቀጠልም ሰደቃም አጅርም ጭምር ነው የሚሆነው፣ ነቢዩ እንዳሉት ዐለይሂ ሶላቱ ወሰላም። ሌላኛው ጥያቄ የሰፈሬ ልጅ ሙስሊም አይደለችም ያለችው ኢትዮጵያ ነው፣ ተቸግሬ ነው ብር አግዥኝ ብላ አለቀሰችብኝ። እኔ እኔም ችግር የለውም ወላሂ አገዝሻለሁ አልኳት። እንደዚህ እንዳልኳት ከመዳሜ ጋር ተጣላሁ። ሀገር ልገባ ነው ስላት ተቆጣች። እንዳረዳት ለእኔ ብር ያስፈልገኛል፣ በቂ ብር የለኝም ወላሂ ብዬ በማልኩት እና ልረዳሽ አልችልም ባልኩት ከፋራው ምንድነው ነው የሚል ጥያቄ ነው። ይሄ በሆነ ባልሆነው የመማል ምላስን ያለመቆጣጠር አንድ ችግር ነው። በሆነ ባልሆነው በትንሹ ትልቁ መማል የተወገዘ ነው። አላህን የአላህን ስም ማክበር ያስፈልጋል። ቦታው ላይ መማል ካስፈለገ እያናገር ነው ያለው አካል ማሉልኝ ካለ ወይም እኛ ምለን እያናገር ነው ያለውን አካል እርግጠኛ እንዲሆን ማድረግ አስፈላጊ ነው የሚባልበት ቦታ ላይ እንጂ መማል ያለብን እርዳታ ለጠየቀ ሰው እሺ አላህ ያግዘኝ እረዳሀለሁ ካሉ በቂ ነው። ወላሂ ማለቱ ምን አመጣው? ምናልባት እንዲሁ ሁ አፉ ላይ ሳያስብ ሳይነይት ወላሂ ወላሂ የሚል አይነት ሰው እንዲህ አይነት ችግር ያለበት ሰው ከሆነ ላዩ አኺዙ ኩሙ ላሁ ቢ ለ ህ ዊ ፊኢ አይማኒኩም የሚለው አንቀጽ ውስጥ ይገባል። ሳታስቡ በምት ነይቱ ት ከአፋችሁ ዝም ብሎ በሚወጣ ወጣ የመሀላ አላህ ያይዛችሁም ትብሏል ቁርአን ላይ። በዚህ መልኩ ከሆነ ይሄ መሀላ ምንም አያስከትልም ነገር ግን እንደ አይነት ሳያስቡ ሳይፈልጉ በንግግር መሀል አስር ጊዜ ወላ ወላ የማለት ችግር ሰው ከሆነ የጠየቀውን ሰው በደንብ ለማሳመን ለማስደሰት ተብሎ ታስቦ የተማለ ታስቦ የተማለ ከሆነ ማhallaውን ማክበር ሸጣለው ያሉትን መስጠት ግዴታ ይሆናል። ለማhallaው ሲባል ቃልን ለማምላስ ሲባል ይሄን ማድረጉ ካልተቻለ ወደ ከፋራ ይገዳል ከፋራው 10 ምስኪን አንድ ዙር ምግብ ምሳ ወይም እራት ወይም ቁርስ አጥግቦ ማብላት ወይም ደግሞ ለአስር ምስኪን ለሶላት የሚሆን ልብስ ማልበስ ይሄን ማድረግ የሚችሉበት አቅም ከሌለ ሶስት ቀን መጾም ነው ከፋራ ነገር ግን ይሄን ያክል ገንዘብ እሰጣለሁ ብለው ከፍ ያለ ቁጥር እስካልጠሩ ድረስ በተለምዶ ለሰው መስጠቱ ማያሳፍር ያክል ገንዘብ አነስተኛም ቢሆን የተለመደ ለሰው የሚሰጥ ያክል መጠን ሰጥቶ ቃልን መምላትና መሐላውን እንደተጠበቀ ማድረግም ይቻላል ሌላኛው ጥያቄ አንድ ሰው ከሞተ ለሀዘንተኞች ለቅሶ ለመድረስ ለሚመጡ ሰዎች ከሞተው ሰው ንብረት ላይ በመውሰድ ምግብ ሰርቶ ማብላት አይቻልም፣ ነገር ግን የሞተችው ሚስትናት ባል ምግብ እንዲዘጋጅ አድርጎ ለሀዘንተኞች ማብላት ይቻላል የሚል ጥያቄ ነው። ሱናው አንድ ቤት ላይ ለቅሶ ከተፈጠረ ከዙሪያው ያሉ ሰዎች ጎረቤት፣ ጓደኞች ምግብ እየሰሩ ለሟች ቤተሰቦች ማብላት ነው። ለሟች ቤተሰቦች እየሰሩ የሟች ቤተሰብን ለማጽናናት የሚመጡ ሰዎች በዛው ቢበሉ ችግር የለው እንጂ የሟች ቤተሰብ በለቅሶ ሰሞን ምግብ እየደገሰ ማብላቱ የሱናው ተቃራኒ ነው። ይበልጥ ደግሞ ይሄ የሚወገዘው አባወራ ሞቶ ሕጻናት ኖረው የይቲምን ሐቅ መንካት በሚያስከትል መልኩ ቤተሰብ እየደገሰ የሚያባላ ሲሆን በለቅሶ ጊዜ የውጭ ሰው እየሰራ አምጥቶ የሟች ቤተሰቦችን እንግዶቻቸውን አብልቶ ሊሸኝላቸው ይገባል እንጂ እነሱ ሊደክሙ አይገባም። ጥያቄው ላይ እንደተባለው የሞተችው ሚስት ከሆነች ባል ለሷ አርዶ ሊያበላላት ከፈለገ ለቅሶ ቀዝቀዝ ካለ በኋላ በሌላ ጊዜ ለሷ አጅር እንዲሆን አቅመደካማ በልቶ ሰደቃ ሆኖላት አላህ ዘንድ አጅሩን እንድታገኝ ባል ይሄም ቢያደርግ ችግር የለው መፈጻጸሙ ላይ ሌላ ቢዳዓ እስከሌለበት ድረስ በሶስተኛው ቀን በአርባኛው ቀን እያሉ በአመቱ እያሉ ካፍሮች የሚያደርጉትን አይነት አደራረግ ተከትለው ካልሆነ ሆነ ወንድና ሴት መቀላቀል፣ አንዳንድ ቦታዎች ላይ እንደሚታየው ሰዎችን ሰብስቦ አብልቶ በጋራ ሰላዋት እንዲሉ፣ ቁርአን እንዲቀሩ የሚያደርግ መሰለ የሆኑ ቢዳዓዎችን ያካተተ ካልሆነ አጅሩ ለሚስቱ ለአኺራዋ እንዲጠግማት ብሎ እንደ ሰደቃ ይሄን ችግር አይኖረው ሌላኛው ጥያቄ እኔ 26 አመቴ ነው ከዚህ በፊት ትዳር መቶልኝ ሁለቴ መልሻ አለሁ በመጨረሻ አግብቼ ነበር ግን ግንኙነት ማድረግ አልፈልግም እሱ ጋር ሁለት ወር ሙሉ ሊታገል ምንም ሊሆን አልቻለም ሰዎችን ስጠይቅ አይነና ሲሆናል አሉኝ እኔ ግራ ገብቶኝ አለሁ ምን ማድረግ አለብኝ እንደተባለው አይነጥላ ከሆነ ያብራሩልኝ የሚል ጥያቄ ነው አይነ ናስ በአይን ጥቃት መድረስ ሐቅን እውነት ነው። አንዳችሁ ደስ የሚለውን ነገር ካየ ማሻ አላህ ተባረከላህ ይበል። መልካሙን ያየውን ነገር አላህ እንዲጠብቀው፣ አላህ እንዲያበዛው፣ ቀጣ እንዲያደርገው ዱዓ ያድርግ። መልካም ነገር ይማኝ ተብሏል። ስለዚህ ሩቃ ማድረግ፣ ራስን በራስ ማከም፣ ሱረቱ ናስ፣ አያት ልኩርሲ፣ የሱረቱል በቀራ መጨረሻ ሁለት ሶስት አንቀጾች፣ ሱረቱ ልፈለቅና ሱረቱ ናስን ሱረቱል ኢክላሱን እየቀሩ ሰውነትን መታጠብ ውሃውን መጠጣት ራሱ ይሄን ማድረግ ካልቻሉም በአቅራቢያ ያለ ቤተሰብ ይሄን እንዲያደርግ ማድረግ መልካም ነው። ከዚህም በተጨማሪ ሲድር ወይም ቁርቁራ የሚባል ዛፍን ቅጠል አድቅቆ ወቅቶ፣ እሱም በውሃ ጨምሮ ከቻሉ ሱረቱል በቀራ ተቀርቶበት፣ ካልሆነ ከሱረቱል በቀራ ዋና ዋና አንቀጾችን አያተል ኩርሲን፣ የሱረቱል በቀራ መጨረሻውን ቀርቶ በዚህ በዚህ ገላ መታጠብም ግንኙነት ማድረግ ለማይሰል ሰው የስሕር የሚሆን ሌላ መሰል ችግሮች ላሉበት ሰው ፈውስ እንደሚሆን ተነግሯል። የጠዋትና የማታ ዚክር ማብዛት ሱረቱል ፈለቅና ሱረቱን ናስን አያተል ኩርሲን መቅራት ማብዛት አዘውትሮ ዱዓና ሩቅያ ማድረግ መፍትሄ ይሆናል በአላህ ፈቃድ። አይን ያለበት ሰው አካባቢ ላይ የሚታወቅ ከሆነና ያ ግለሰብ እንደሆነ ካረጋገጡ ማስረጃዎች ካሉ በትክክል ተጨባጭ የሆነ ነገር ካለ በአይን አጥቅቷል የሚባለውን ሰው ታጥቦ ከሱ የተገኘን ውሃ እንዲሰጥ አድርጎ ታማሚው በዛው ውሃ ከታጠበ ችግሩ እንደሚቀረፍ መታጠብም መፍትሄ እንደሚሆን የአይን መድኃኒት እንደሆነ ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። ሌላኛው ጥያቄ ከባለቤቴ ጋር ተለያይተን በሁለት ወራችን ደውሎ የእኔ ውድ ሚስት ብሎ ነበረ። እኔም ስልኩን ዘጋሁበት። ከዚያም ሶስተኛ ወሬ ላይ ሶስት ሐይቡ እንደጨረስኩኝ ደወለለኝና ይህንኑ ቃል፣ የእኔ ውድ ሚስት እንዴት ነሽ አለኝ። እኔም ይህን ማለት አትችልም፣ እኔ ሚስትህ አይደለሁም ስለው በባለፈው እኮ የእኔ ውድ ሚስት ብቻ ስላልኩኝ ኒካው ይሆናል አለኝ። ረጃዕቱም መልሻለሁ አላለም። ይህን በማለቱ ብቻ ኒካው ይሆናል ስላወዛገበኝ ነው አብራሩልኝ፣ የሚል ጥያቄ ነው። ሌሎች ረጃዕቱ የማለት መስፈርቶች ከተሟሉ፣ ከዚህ በፊት ተፋተው የመጨረሻ ፍቺ ካልነበረ፣ ኒካህ ሲያስሩ መስፈርቱን በአሟላ መልኩ ያሰሩት ትክክለኛ ኒካህ ከሆነ፣ የተለያዩት የተፋቱት እሷ ለሚስት ለባሏ ገንዘብ ሰጥታ ፍታኝ ብላው ገንዘብ ተቀብሎ የፈታበት ፍቺ ካልሆነ፣ በራሱ ጊዜ በፈቃዱ ፈቶ ከሆነ መሰል የሆኑ ረጃዕቱ የማለት መስፈርቶች ከተሟሉ፣ ባል ሚስቱን መነየትን አስቦ ሚስቴነሽ ብሎ መናገሩ ወይም የኔ ሚስት ብሎ መጥራቱ ረጅአ ይሆናል። ረጅአን እስካሰበበት ድረስ ሚስቴ አድርጌያታለሁ ካሁን በኋላ ይሄን ላሳውቃት ብሎ ከላይ በተባለው አይነት ቃል ለሷ መግለጽ መመለሱን መግለጽን ፈልጎ ከሆነ ይሄን ያለው ረጅአው ትክክል ይሆናል። አንዳንድ ሊቃውንት መነየቱ ብቻ መልሻታለሁ ብሎ በውስጡ መነየቱ ብቻ ሚስቱ ያደርጋታል፣ በት የሚገለጸው በልብ የተወሰነው ነው ዋናው የልብ ውሳኔ ነው ያሉ አሉ። ምንም እንኳ አብዛኞቹ የመረጡትና ትክክለኛው መነየት ከሆነ ቃል ወይም ተግባር ጋር እንጂ መነየት ብቻውን አይመልሳትም፣ ሚስት አያደርጋትም የሚለው ነው። በልቡ ለመልሳት ብሎ ከወሰነ ከልቡ ውሳኔ ጋር ሚስቱ እንዳደረጋት እንደመለሳት የሚገልጽን ቃል ካሰማት ከተጠቀመ፣ ተማልሰው መኖር ይችላል። ወአላሁ ተዓላ አዕለም። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን።